ሰላምና ጤና በእያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩትዩብ ቻንላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በእለተ ማክሰኞ የምሳ ሰዓት የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። በዚህ ቻናላችን ሌላ ጊዜም እንደምናደርገው በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችን ላይ በስፋት ወደ እናንተ የምናደርስ ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉን በአክብሮት እንጋብዛለን። በርከት ያሉ የዝውውር ጉዳዮችን በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ በክረምቱ ሊፈጸሙ ይችላሉ ተብለው የሚጠበቁ የዝውውር ጉዳዮችን በዚህኛው ቻነላችን በስፋት የምናነሳ ይሆ ነው። ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ደስ ይለናል። ኳርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ። ቪዲዮችንን ላይክ፣ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር አብሮነታችሁን አሳዩን። ለተከታዮቹ ደቂቃዎች አብረን እንቆይ። ከመሸጋገሪያ በኋላ ተመልሰን በድጋሚ የምንመጣ ይሆናል። ማንቸስተር ዩናይትድ የቡንደስሊጋውን አጥቂ ለማስፈረም ፍላጎታቸውን ለማደስ ተዘጋጅተዋል ተብሏል። አዲስ 9 ቁጥር መጨመር በክረምቱ ለሩበን አሞሪም ሰዎች እጅግ አስፈላጊ ነው። ማንቸስተር ዩናይትድ በጣም ተስፋ አስቆራጭ ዓመትን እያሳለፉ ነው። ሁለቱም በተለይ ራስመስ ሆይላንድና ጆሽዋ ዘርክዚ ባሳዩት እንቅስቃሴ ዩናይትዶች በዚህ ክረምት በአጥቂ ቦታ ላይ ቅድሚያ እንደሚሰጡ ይጠበቃል። እንግዲህ በሌስተር ሲቲ ላይ ግብ ያስቆጠረው ራስመስ ሆይላንድ ከ ሀያ አንድ ጨዋታዎች በኋላ ነው የጎል ድርቁን በመጨረሻ ማስቆጠር የቻለው። ለሆይላንድ ትልቅ ፎይታንም አግኝተዋል። ጆሽዋ ዘርክዚ እንዲሁ በቅርብ ሳምንታት ውስጥ ጥሩ ብቃትን ማሳየት ችሏል። ነገር ግን ማንቸስተር ዩናይትድ የክረምት የተጫዋቾች የዝውውር መስኮት ሲከፈት ግን ወደ ሌሎች ተጫዋቾች መሄዱ ግን አይቀርም። ከጀርመን የወጡ ዘገባዎች እንደሚያሳዩት ከሆነ ሆጎ ኤኬቴኬን ለመጨመር ዝውውሩን ከፕሪምየር ሊግ ተቀናቃኞቻቸውም ለማሸነፍ እየፈለጉ ነው። የ22 ዓመቱ ተጫዋች በዚው የውድድር ዘመን ለአይንትራክ ፍራንክፈርት በቡንደስሊጋው አራተኛ ደረጃ ላይ እንዲቀመጥም፣ በዩሮፓ ሊግ የመጨረሻ ስምንት ውስጥም እንዲገባ ማድረግ የቻለ ተጫዋች ነው የስካይ ጀርመኒ ጋዜጠኛ የሆነው ፍሎሪያን ፕሌተንበርግ እንደዘገበው ዩናይትዶች በዚህ ውድድር ዘመን በሁሉም ውድድሮች በ38 ጨዋታዎች 19 ጎሎችን ያስቆጠረውን ፈረንሳዊ አጥቂ እየተከታተለ ነው። ተጫዋቹ በአብዛኛው ጨዋታ እየታየ እንደ መሀል አጥቂ ነው። ዩናይትዶች እንግዲህ አይንትራክት ፍራንክፈርትን ከመቀላቀሉ በፊት ሆጎ ኤኬቴኬን የማስፈረም እድሉም ነበራቸው። በእርግጥ የቲም ቶክ ዘገባ ዘጋቢ ፍሬዘር ፍሌቸር እንዳለው ከሆነ ሆጎ ኤኬቴኬን ለማስፈረም የፕሪሚየር ሊግ ክለቦች እየፈለጉ ነው። ተጫዋቹ አሁንም በዩናይትድ እጩ ዝርዝር ውስጥም የገባ አጥቂ ነው። እንግዲህ አጥቂውን ለማግኘት ይፈልጋሉ። ነገር ግን የፕሪሚየር ሊግ ተቀናቃኞች ሊቨርፑል ና አርሰናልም ተጫዋቹ ላይ በቅርብ ጊዜ ፍላጎት ካሳዩ ክለቦች መካከል የሚጠቀሱ ናቸው። በእርግጥም አዲሱ የአርሰናሎች ስፖርቲንግ ዳይሬክተር አንድሪያ ቤርታ ተጫዋቹን በክረምት ወቅትም ወደ ሰሜን ለንደን እንዲሄድም ለማሳመን ከፍተኛ ተጽዕኖ ሊያሳድር እንደሚችል ተዘግቧል። ሆኖም ግን ፕሌተንበርግ በቡንደስሊጋ ቡድን በአሁኑ ጊዜ 80 ሚሊዮን የተገመተውን ተጫዋች ለማስፈረም ዩናይትዶች ትልቅ እድል እንዳላቸው አጥብቀው ይናገራሉ። ሆጎ ኤኬቴ በሩበን አሞሪም ፍላጎት ያለ ብቸኛው አጥቂ አይደለም። ፕሌተንበርግ እንዲሁ ዩናይትዶች እየተከታተሉት ያሉት ሌላኛው ተጫዋች ደግሞ ተናግረዋል። ዩናይትድ የአረብ ለብዜሽን ቤንጃሚን ሸስኮን፣ የስፖርቲንግ ሊዝበኑን ቪክተር ዮከርሽንና እንዲሁ ደግሞ የናፖሊውን ቪክተር ኦስሜንን በዝርዝራቸው ውስጥ ይዘዋል ሲል ነው ሀሳቡን እየሰጠም የሚገኘው። አርሰናል የላሊ ገውና አማካይ ይመለከቱታል። የአርሰናል ስፖርቲንግ ዳይሬክተር የሆነው ይሾማሉ ተብሎ የሚጠበቁት አንድሪያ ቤርታ አርሰናል የአትሌቲኮ ማድሪዱን አማካይ ፓብሎ ባሪዮስን እንዲያመጣ ማሰቡ ተዘግቧል። ቲቢአር ፉትቦል እንደዘገበው አርሰናሎች የላሊጋውን ተጫዋች በመፈለግ ላይ መሆናቸውን የተገለጸውም አንድሪያ ቤርታ ከወሳኙ የክረምት የዝውውር መስኮት በፊትም አርሰናል ሊደርስ ነው። ክለቡ እንግዲህ በኤምሬትስ ከፍተኛ ኢንቨስትመንት ለማድረግም እየተዘጋጀ ሲሆን፣ አርሰናል በክረምቱ የመሃል አጥቂ ለሚኬል አርቴታ ቡድን ቅድሚያ የሚሰጠው ቢሆንም አንድሪያ ቤርታ ግን ፊት መስመሩን ከማጠናከር ባለፈ አማካይ ክፍሉንም ማጠናከርን እየተመለከተ ነው። ለጣሊያናዊው ዳይሬክተር ጎላ ብሎ የቀጠለው አንዱ ስም ደግሞ በአትሌቲኮ ማድሪድ ቆይታው በደንብ የሚያውቀውን ባሪዮስን ነው። የቲቢአር ፉትቦል ዘጋቢ ግሬም ቤሊ እንዳለው ከሆነ አንድሪያ ቤርታ በስፔን ውስጥ ከእርሱ ጋር በቅርበት በመስራቱ የ21 ዓመቱ አማካይ ደጋፊ ሆኖ ቆይቷል። ባሪዮስ በዲየጎ ሲሞኔ ስርም በዚህ ዓመት 31 ጨዋታዎችን አድርጓል። የተጫዋቹ ብቃት በብዙ ክለቦችም ሳይስተዋል አልቀረም። አርሰናል ባሪዮስን ለተወሰነ ጊዜ ሲከታተለው ቢቆይም የቤርታ መምጣት ፍላጎቱን የበለጠ ሊያጠናክረው ይችላል። ሆኖም ግን ክለቡ እንቅስቃሴውን ይከታተል እንደሆነ ወደፊት የሚታየ ነው የሚሆነው። ባሪዮስ ለአትሌቲኮ ማድሪድ እስከ 2028 የሚያቆየው ኮንትራት ያለው ሲሆን፣ አትሌቲኮ ማድሪድ 100 ሚሊዮን ዩሮ ይፈልጋል ተብሎ ነው የሚጠበቀው። አንድሪያ ቤርታ ለባሪዮስ አድናቆት ቢኖረውም የአርሰናል ተቀዳሚ የመሀል ሜዳ ኢላማ የሪያል ሶሴዳዱ ማርቲን ዙቤሜንዲ ነው። በርካታ የአውሮፓ ታላላቅ ክለቦችም የስፔኑን ኢንተርናሽናል ይፈልጉታል። አርሰናል የ18 ዓመቱን የሮዘንበርግ አማካይ ሴቨሬ ኒፓንን ጨምሮ ሌሎች ወጣት አማካዮችንም እየተከታተለ ይገኛል። ባሪዮስ አስቸኳይ የዝውውር ኢላማ ባይሆንም ለወደፊቱ ግን በአርሰናል ፍላጎት ውስጥ ይቆያል ተብሎ ነው የሚጠበቀው። ሊቨርፑል ብራዚላዊውን ኮከብ ማስፈረም ይፈልጋሉ ተብሏል። ሊቨርፑሎች የሪያል ማድሪድ የመስመር መስመር ተጫዋች ሮድሪጎ ጓይሸን በክረምቱ ለማስፈረም ከፍተኛ ጥረትም ለማድረግ ተዘጋጅተዋል ይለናል ኤልናስ ይሆንናል እንደ ዘገበው። ዘገባው አክሎም ቀያዮቹ ብራዚላዊውን የፊት መስመር ተጫዋች ሙሐመድ ሳህን በአንፊልድ ለመተካት ለይተው ይዘውታል። ግብፃዊው ኮኮብ በ2017 ከተቀላቀለ በኋላ ለመርሲ ክለብ ትልቅ ግልጋሎትን የሰጠ ሲሆን በዚህ ውድድር ዘመንም ከፍተኛ ብቃት ላይም የሚገኝ ተጫዋች ነው። ሳላ በዚህ ሲዝን ለሊቨርፑል ባደረጋቸው 43 ጨዋታዎች 32 ጎሎችን እና 22 አሲስቶችን አስመዝግቧል። ሆኖም ግን የ32 ዓመቱ ተጫዋች በኮንትራቱ የመጨረሻ ወራት ላይ የሚገኝ ሲሆን እስካሁን አዲስ ኮንትራት ለመፈራረምም አልተስማማም። ቀያዮቹ በዚህ ክረምት እሱን እንደሚያጡ በማመናቸው ቀድሞኑ ያለ ኮከባቸው ቀጣይ ዓመቱን ለመጀመርም ማቀድ መጀመራቸው ነው እየተገለጸ እንደሚገኝ ዘገባዎች እያሰፈሩም የሚገኙት አርኔስ ሎት እንግዲህ አዲሱ የውድድር አመትን አሁን ላይ እንግዲህ ከመጀመሩ በፊት ከሳላ ተተኪን ማምጣት ይፈልጋሉ አሁን ላይ ደግሞ አርኔስ ሎት ፍላጎቱ በሮድሪጎ ላይ አድርጓል። ብራዚላዊው በሪያል ማድሪድ ያለው የወደፊት ጠፈንታ ብዙ መላምቶች ያለበት ምንም እንኳን በዚህ ውድድር ዘመን ጥሩ ጊዜን ያሳለፈ ሲሆን ሮድሪጎ እንግዲህ በዚህ ዓመት ለሎስ ብላንኮቹ 13 ጎሎችን ሲያስቆጠር 8 አሲስቶችን አድርጓል። የአራት ዓመቱ ኮከብ ባለፈው ክረምት ከላሊጋው ክለብ በመለየት እንግዲህ ጉዳይ ስሙ ቢነሳ በክረምቱ መቆየቱን የምናስታውሰው ነው። ተጫዋቹ ከሪያል ማድሪድ ጋር ያለው ቆይታ በዚህ ክረምት ሊያበቃ ይችላል። ሆኖም ግን ሮድሪጎ እስከ 2028 ኮንትራክት ስላለው ሊቨርፑል እሱን ለማስፈረም ባንኩንም እንግዲህ መመልከት ይኖርባቸዋል። ሪያል ማድሪድ ሮድሪጎን የማቆየትም የመልቀቅም ችግር የለበትም። ስለሆነም ሊቨርፑል ተስማሚ ዋጋ ከቀረቡ ተጫዋቹን ማስፈረም ይችላሉ ተብሎ ነው የሚታስበው። ሪያል ቤቲስ ከፕሪምየር ሊጉ ቡድኖች ዝውውር ጋር ለተገናኙ አማካያቸው ተተኪ ማፈላለግ ጀምረዋል። ማኑኤል ፔሌግሪኒ ጆኒ ካርዶሶን መልቀቅ በኋላም ቡድኑን እንዴት እንደሚሰራው ስጋት ቢኖርበትም በቀጣይ አመት በካርዶሶ ሲዝኑን እንደማይጀምሩት እያመኑ ይመስላል። ሪያል ቤቲስ ከአሁኑ ተታኪዎችን መመልከት የጀመረ ሲሆን አሜሪካዊው ኢንተርናሽናል ጆኒ ካርዶሶ ባለፉት 15 ወራት ውስጥ በሪያል ቤቲስ ከፍተኛ ተጽዕኖን አሳድሯል። ካርዶሶ ለስፔን ቡድን በጣም ጥሩ ነበር ማለት ይቻላል። የ23 አመት ወጣት በቀጣይ ክረምት ወቅትም በዝውር ገበያው ላይ እንደሚሆን እርግጥ ሆኗል። ሪያል ቤቲስ በጥር ወር ከወልቨስ የቀረበለትን 18 ሚሊዮን ዩሮ ውድቅ ቢያደርግም ባለፈው ክረምት ግን ከቶትናም ሆትስፐርስ ጋር በ25 ሚሊዮን ዩሮ የውል ማፍረሻ ስምምነት ላይ ደርሰው ነበር። ሎስ እንግዲህ ቡድኑ ካርዶሶን በሚቀጥለው የውድድር ዘመን እንዲቆይ ለማሳመን ይሞክራሉ። ይህም በዌስትሃም ዩናይትድ ያልተሳካለትን ሮድሪጌስን አይቶ እንዲሁ በስፔን እንዲቆይም ሊያሳምኑት ይፈልጋሉ። ቶትናም ሆትስፐርሶች በክረምቱ 25 ሚሊዮን ይሮ ለመክፈል ማቀዱን የሚገልጹ በርካታ ሪፖርቶች ቀርበዋል። ከዛም ባሻገር ሬሌቮ እንደዘገበው በጣሊያንና በእንግሊዝ ውስጥ ያሉ የተለያዩ ክለቦችም ካርዶሶን ይፈልጋሉ። በካርዶሶ የመልቀቅ እርግጠኝነት የተነሳ የሪያል ቤቲስ ስካውቶችም የካርዶሶን ምትክ ለማግኘት ቀድሞውኑ ተጫዋቾችን እየተመለከቱ ነው። የ23 ዓመቱ ኮከብ በጥረ 2024 ከብራዚል ኢንተርናዚዮናሌ በ6 ሚሊዮን ይሮ የመጣ ሲሆን የስፖርቲንግ ዳይሬክተሩ ማኑ ፋጃርዶ በተመሳሳይ መልኩ ልምድ ያለው ወጣት ተጫዋችም ለማምጣት ይፈልጋል። ካርዶሶ በዚህ ሲዝን 33 ጨዋታዎችን አድርጎ ሁለት ጊዜ አስቆጥሮም አንድ አሲስትም አድርጓል። ከአትሌቲኮ ማድሪድ እና ከሪያል ማድሪድ በቤኒቶ ቪላ ማሪን አንድ ለዜሮ ና ሁለት ለአንድ በሆነ ድሎችም ውስጥ ትልቅ ሚና የተጫወተ ሰውም እንደነበር ነው የሚታወሰው። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ስድስት ተጫዋቾችን ለመሸጥ አቅዷል። ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ስር በቡድናቸው ላይ ትልቅ ለውጥ ለማድረቅም እቅድ ከያዙ ቡድኖች መካከል አንደኛ ሆኖ እየተነገረም ይገኛል። ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ስር በቡድናቸው ላይ ትልቅ ለውጥ ለማድረግ አቅደዋል። ዩናይትድ በዚያው ረድር ዘመን በድጋሚ ታግለዋል። ፖርቱጋላዊ አስተዳዳሪ በሊጉ በቀጣይ አመት ለመፎካከር ይታገላሉ። ሆኖም ግን ነገሮች ከባድ የሆኑባቸው ይመስላል። አሁን ላይ በማንቸስተር በሁሉም ቦታዎች ላይ በቡድኑ ውስጥ ለውጦች እንደሚያስፈልጋቸው በግልጽ ያሳያል። ከሽያጮች የሚመነጨው ገንዘብ ሌሎች ዝውውሮችን ለመደገፍ ስለሚረዳቸው ዩናይትዶች በዚህ ክረምት በከፍተኛ ዝውውሮች ላይ ኢንቨስት ማድረግ እንደሚችሉ ያምናሉ ሲል የስካይ ዘጋቢው ፍሎሪያን ፕሌተንበርግ ይናገራል። ጋዜጠኛው ዩናይትዶች በክረምቱ ይሸጣሉ ተብሎ የሚጠበቁትን ተጫዋቾችንም እንዲሁ ተናግረዋል። ፕሌተንበርግ በኤክስ ገጹ ላይ እንዲህ ስልም ነው የጻፈው። ማንቸስተር ዩናይትድ በዚህ ክረምት ከፍተኛውን ዝውውሮች ላይ ኢንቨስት ማድረግ እንደሚችሉ እርግጠኞች ናቸው። በተለይም በጀቱ የሚለቀቀው ከኮንትራት ውጪ በሆኑ እና ደግሞ በደሞዝ ቦታቸውም የሚለቁ ተጫዋቾች እንዲሁም ዝውውራቸው ጥሩ ገቢን የሚያመጡ ተጫዋቾችን ተመርኩዘው ነው። ቪክተር ሊንድሎፍ፣ ካርሎስ ካሴሜሮ፣ ክሪስቲያን ኤሪክሰን፣ ኮቢ ማይኖ ሲለቁ በእነሱ ዋጋ ማግኘት ስለሚቻል እንዲሁ ደግሞ የማርከስ ራሽፎርድ ና አንቶኒ ሽያጭም ለክለቡ የበለጠ የፋይናንሻል ተለዋዋጭነትን ይሰጣል ብለዋል። የማንቸስተር ዩናይትድ አመራሮች ለሩበን አሞሪም የአጫዎች ዘይቤ ተስማሚ የሆኑ ተጫዋቾችን ማምጣት ይፈልጋሉ። በኦልትራፎርድ ወደፊት ተስፋ እንደሌላቸው አስቀድሞ ስለሚታወቅም ጋዜጠኛው እነዚህን ስሞች ሲጠቅስ ማየት ብዙም አያስደንቅም። ሁለቱም ራሽፈርድ ና አንቶኒ በውሰት የወጡ ሲሆን ብቃታቸው እንደገና እያገኙ ከቆዩ ክለቡም ለእነሱ ጥሩ የዝውውር ክፍያን እንዲያገኝ ይረዳባል። ካሴሜሮና ክሪስቲያን ኤሪክሰንን በተመለከተ ሁለቱም ሩበን አሞሪን በክለቡ ሊጫወተው ለሚፈልገው የእግር ኳስ ዘቤ ተስማሚ አይደሉም። በጣም የሚያስደንቀው የኮቢ ማይኖ ሽያጭ ሲሆን ተጫዋቹ በክለቡ አዲስ ኮንትራት ለመፈረም ፈቃደኛ ባለመሆኑ ዩናይትድ እሱን ለመልቀቅም ሌላ ተጫዋችን በእሱ ምትክ ለማምጣትም መሆኑን ነው ፕሌተንበርግ እንዲሁ እየተናገረም የሚገኘው። አረቢላ ብዜሽ በዣቪ ሳይመንስ ላይ ዋጋ ለጥፎበታል። አረቢላ ብዜሽ በዚህ ክረምት ክለቡን ለመልቀቅ ከወሰነም በሆላንዳዊው አማካይ ዣቪ ሳይመንስ ላይ የ80 ሚሊዮን ዩሮ ዋጋ ማዘጋጀት ነው የተዘገበው። የ21 ዓመቱ ተጫዋች በጠረ 2025 ከፓሪስ ሰን ጀርሜን በ50 ሚሊዮን ዩሮና ጭማሪዎች የአረቢላ ብዜሽን በቋሚነት ተቀላቅለዋል። ይህም በአጠቃላይ 80 ሚሊዮን ዩሮ ሊደርስ ይችላል ተብሎ ነው የሚጠበቀው። በመጀመሪያ ከፓሪስ ሳን ጀርሜን በ18 ወር ውሰት አረብ ለብዜሽን የተቀላቀለ ሲሆን ዣቪ ሳይመንስ በዚህ ውድድር ዘመን 10 ግቦችን በማስቆጠርና 15 አሲስቶችን አድርጓል። የዣቪ ሳይመንስ ያለፉት ዓመታት ብቃት ለአረብ ለብዜሽ ኮንትራቱን በቋሚነት እንዲያረጋግጠም አድርጎታል። ተጫዋቹ ላለፉት 18 ወራት በአረብ ለብዜሽ ያሳለፈው ጊዜም ከሌብዜሽ ቀጥሎ በርካታ ክለቦችም እንዲፈልጉት እያደረገ ተጫዋች ነው። ስካይ ጀርመኒ ስለ ዣቪ ሳይመንስ እንዲህ ሲል የዘገበው ዣቪ ሳይመንስ በክረምቱ መልቀቅ ይችላል። ነገር ግን መቆየትም እንዲሁ አይከለከልም። አረቢለብዜሽ አላማው ባለፈው ጥር ከፓሪሰን ጀርሜን በ50 ሚሊዮን ዩሮ ካስፈረመው በኋላ ከተጫዋቹ ከፍተኛ ትርፍን ለማግኘትና የዣቪ ሳይመንስን በአረቢለብዜሽ ቆይታው የታዩ ብቃቶችም ዋጋው ምን ያክል እንደሆነ የሚያሳይ ሲሆን በሜዳው ላይም ዣቪ ሳይመንስ በቡድን ውስጥ በጣም ተለዋዋጭነት ወይም ተደማጭነትም ካላቸው ተጫዋቾች አንዱ ነው። ነገር ግን አንዳንድ ሪፖርቶች እንደሚያሳዩት አመለካከቱ ሁልጊዜም ከቡድን ጓደኞቹ ጋር ጥሩ አይደለም። ዣቪ ሳይመንስ በአረቢለብዜሽ የማጥቃት ክፍል ላይ ያለው ተጽዕኖ መካድ አይቻልም። ከቤልጅየማዊ ዋጥቂ ሎይስ ኦፔንዳ ጋርም ያለው አጋርነት ለቡድኑ ስኬትም ቁልፍ ምክንያት ሆኗል። ምክንያቱም በጀርመን ካሉት በጣም አስፈሪ ጥምረቶች አንዱ አድርጎታል። ይህም ተጫዋቹ በእጅጉ እንዲፈለግም ያደረገው ነገር ነበር። ዣቪ ሳይመንስ ከባርሴሎና የላማሲያ አካዳሚ ከመጣ በኋላ በ2019 ፓሪስ ሰን ጀርሜንን ተቀላቀለ። በ2022/23 በፒስቪ አንደንሆቨን በውሰት ሲያሳልፍ ከፍተኛ ግብ አስቆጣሪም ሆኖ ያጠናቀቅ ነበር። በወቅቱ አረቢ ለብዜ ተጫዋቹን በውሰት እንዲወስዱት አድርጎ ነበር። የተጫዋቹ እንቅስቃሴ ክለቡ ዝውውሩን ቋሚ ለማድረግም የሚያስችል እንደነበር የምናስታውሰው ነው። ሪያል ማድሪድ ለኮንትራት ማራዘሚያ ክፍት ሲሆን ቁልፍ ተጫዋቹን ለቀጣይ አንድ ዓመትም ሊያቆየው ይችላል። ሪያል ማድሪድ በውድድር ዘመኑ በመሀል ሜዳ ላይ ታግሏል፣ ነገር ግን በቅርብ ሳምንታት የመሀል ሜዳው በከፍተኛ ሁኔታ ተሻሽሏል። በዚህም ትልቅ ምክንያት የሆነው የሉካ ሞድሪች በድጋሚ መታየት መጀመሩ ነው። ሞድሪች የሪያል ማድሪድ ታሪካዊ ተጫዋች ነው። ሞድሪች በየካቲት ወር አጋማሽም ጀምሮ ለሪያል ማድሪድ ወሳኝ ሰው ሆኖ እየታየ ነው። ዳኒ ሰባዮስ በመጋቢት ወር መጀመሪያ ላይ በደረሰበት ጉዳት ለሁለት ወራት ከሜዳ እንደሚርቅ የተረጋገጠ ሲሆን የ39 ዓመቱ ተጫዋች በሎስ ብላንኮዎቹ በቀጣይ ሳምንታትም ወሳኙ ሰው ይሆናል ተብሎ ይጠበቃል። ሞድሪች እንደ ኦሪዮል ሸዋሜኒ፣ ፌዴሪኮ ቫልቬርድ፣ ዡድ ቤሊንግሃም፣ ኤድዋርዶ ካማቪንጋ፣ ዳኒ ሰባዮስ ባሉበት መሃል ሜዳ ላይ ወሳኝ ሰው መሆኑን እንደቀጠለ ነው። ምንም እንኳን ይህ ከዕድሜው አንጻር ሲታይ በማድሪድ መሀል ሜዳ ክፍል ላይ ማየቱ ከባድ ቢመስልም፣ እሱ በመሃል ሜዳ አሁንም የቡድኑ ወሳኝ ሰው ነው። እናም ደግሞ ሪያል ማድሪድ የቆይታ ጊዜውን ማራዘሙ ብልህነት ነው። በተለይም ደግሞ በአሁኑ ጊዜም ተተኪውን ለማግኘት ቢሞክሩ የእሱ አይነት ለማግኘት አይሳካላቸውም። አሁን ላይ ሪያል ማድሪድ መልካሙ ዜና ሉካ ሞድሪች ቢያንስ አንድ ዓመት በክለብ የሚቆይበት ጊዜን ለማራዘም ፍቃደኛ ነው ሲል ፋብሪዚዮ ሮማኖ ዘግበዋል። አንጋፋው ክሮኤሽያዊ ምንም እንኳን በቡድን ውስጥ እስከ 2026 ክረምት ድረስ የመጫወት እድል ሊሰጠው እንደሚፈልግ ለክለቡ ባለስልጣናት ግልጽ ቢያደርግም ሪያል ማድሪድ ሉካ ሞድሪችን ለተጨማሪ ውድድር ዘመን ማቆየቱ ትርጉም ያለው ቢሆንም የክለቡ አለቆች ግን ለአማካው ሌላ የኮንትራት ማራዘሚያ ለማቅረብ ያናክል ፍላጎት እንደሌላቸው ተዘግበዋል። ነገር ግን የውድድር ዓመቱ ለመጠናቀቅ እስኪቃረብ ድረስም ውይይት ይደረጋል ተብሎ አይጠበቅም ነው የሚለው ዘገባው። ሌላኛው የምናንሳው ጉዳይ የበርካታ ክለቦች ኢላማ የሆነው ዣኦ ፔድሮ የውል ማፍረሻ እንደሌለው እርግጥ ሆኗል። በርካታ ክለቦች ከብራይተን ብራዚላዊውን አጥቂ ለማስፈረም ፍላጎታቸው ቢጨምርም በኮንትራት ውስጥ ግን ምንም አይነት የውል ማፍረሻ እንደሌለው በመግለጽ ተጫዋቹን ላለመልቀቅ ጽኑ አቋም መያዛቸው ተዘግቧል። ፔድሮ ከዋትፈርድ ብራይተንን ከተቀላቀለ ጀምሮ በፕሪምየር ሊግ ክለቦች ፍላጎት ላይ ሆኖ የቆየ ተጫዋች ሲሆን አሁን ላይ በርካታ ክለቦችም እድገቱን በቅርበት እየተከታተሉት ነው። ብራይተን በ2023 ፊርማውን ለማግኘት ከ30 ሚሊዮን ፓውንድ በላይ ኢንቨስት አድርጓል። ይህም ከብራይተን ድንቅ ፈራሚዎችም አንዱ ሆኗል። አስደናቂ ብቃቱ የብራይተንን ቁልፍ ተጫዋቾች እንዲሆንም አድርጎታል። በእንግሊዝ እያሳያለው ብቃትም ወደ ብራዚል ብሔራዊ ቡድን እንዲጠራ ማስችሎታል። የፔድሮ ግብ ማስቆጠርና የግብ ዕድሎችን የመፍጠር ችሎታ ሊቨርፑልን ጨምሮ የእንግሊዝ ታላላቅ ክለቦችን ትኩረት ስቧል። ቲቢአር ፉትቦል እንደዘገበው ቀያዮቹ ከአርሰናልና ቻልሲ ጋር በመሆን ተጫዋቹ ላይ ፍላጎት ማሳየት እንደቀጠሉ የተነገረ ሲሆን ኒውካስሎችም የረጅም ጊዜም አድናቂዎቹ እንደሆኑ ይነገራል። አርነ ስሎት በዚህ ክረምት ፊት መስመሩን ለማጠናከር ጓግቷል። እናውም ዣኦ ፔድሮ በክለቡ የእጩ ዝርዝር ውስጥም ካሉት ስሞች አንደኛው ነው። ለኒኮላስ ጃክሰን ፉክክር ለመጨመር ቸልሲም እየተከታተለ እንደሆነ ይታሰባል። ነገር ግን ብራይተን የመሸጥ ሀሳብ የሚቀበሉ አይመስልም። ክለቡ ፔድሮ በእቅዳቸው ውስጥም ለረጅም ጊዜ እንዲቆይ እየታሰበ ሲሆን፣ የመልቀቂያ አንቀጽ ስለሌለው ለፈላጊዎቹ ድርድሩ በእጅጉ ከባድ ይሆናል ተብሎ ነው የሚታሰው ብራይተኖች በአሁኑ ሰዓት በፕሪሚየር ሊጉ ሰባተኛ ደረጃ ላይ ተቀምጠው በኤፍኤ ካፕሩ ፍጻሜ ላይ ደርሰዋል። ይህም የአውሮፓ ውድድርን ለማግኘት እንዲቃረቡ ሲያደርግ ፔድሮ ለረጅም ጊዜ እንዲቆይም ለማሳመን ቁልፍ ነገር ይሆን ይችላል። በዚህ የውድድር ዘመን በሁሉም ውድድሮች ስምንት ጎሎችንና ሰባት አሲስቶችን በማድረግም አጥቂው በብራይተን ድንቅ ብቃትን ማሳየትም ችሏል። የፕሪሚየር ሊጉ ኃያላን ክለቦችም ተጫዋቹን መፈለጋቸው ምንም አያስደንቅም ሲል ነው ዘገባው ያሰፈረው። አርሰናል ሶስት ኮከቦችን ለማቆየት በማለም የኮንትራት ንግግር ሊከፍት ነው። አርሰናል ከቡካዮ ሳካ ጋር የኮንትራት ንግግር ሊከፍት ነው ሲል ዘገባዎች አመልክተዋል። ሳካ በዓለም እግር ኳስ ግንባር ቀደም የቀኝ ክም ተጫዋች መሆን የቻለ ሲሆን ለተከታታይ ሶስት ዓመትም በፕሪምየር ሊግ ውስጥ ወጥ በሆነ ብቃት በመጫወት ለአርሰናሎች ኮከብም ነበር። የመስመር አጥቂው በደረሰበት ጉዳት ለብዙ ወራቶች ከሜዳ የራቀ ሲሆን የሳካ ከጉዳት መመለስ አርሰናሎች የቻምፒየንስ ሊግን የመጨረሻ ስምንት ውስጥ ጨዋታ ላይ ግልጋሎት እንዲሰጥ ያደርገዋል። በ2022 የፈረመው የአሁኑ ውልም በአመት 10 ሚሊዮን ፓውንድ የሚያስገኝለት ሲሆን በ2026-27 መጨረሻ ላይ ያበቃል። በመሆኑም ማንኛውም ተቀናቃኝ ቡድን ለእንግሊዝ ምርጥ ተጫዋች ጥያቄ በማቅረብም ከመንቀሳቀሱ በፊት ክለቡ የሰሜን ለንደን ቆይታውን የማራዘም ሂደትም እንደተጀመረ ተሰምቷል። ክለቡ ሳካን ኮንትራት ማስፈረም ከቀዳሚ ተግባራት ውስጥም አንዱ እንዳደረጉ የተዘገበ ሲሆን ንግግሮችም በቅርብ ጊዜ ውስጥ እየተፋጠኑ እንደሚሄዱ ቢቢሲ ስፖርት ዘግቧል። እንዲሁም ከሳካ በተጨማሪ ሁለቱ ተጫዋቾች ማለትም ዊሊያም ሳሊባ እና ጋብርኤል ማጋሌሽም በ2027 ኮንትራታቸው ያበቃል። የመሀል ተከላካይ የሆኑ ተጫዋቾች ኮንትራትን ማራዘም እጅግ ወሳኝ ይሆናል ተብሎ ነው የሚታሰበው። የቢቢሲ ስፖርት ዘገባ የሳካ ኮንትራት እድሳት ቁጥር አንድ ቅድሚያ የሚሰጠው ቢሆንም አሁንም ወደ ሙሉ የአካል ብቃቱ መመለስ ላይ እንደሆነ ገልጿል። ይህም ብዙዎች ሊገምቱት ከሚችሉት ጊዜ ፈጥኖ ሊመጣ ይችላል። አርቴታ ቸልሲን አንድ ለዜሮ ካሸነፉ በኋላ ለጋዜጠኞች እንደተናገረው ሳካ ከዓለም አቀፍ ጨዋታ በኋላ ብዙም ሳይቆይ ተመልሶ የመመለስ እድል አለው ብለዋል። ይህም እንግዲህ ቡድናቸው በቻምፒንስ ሊጉ ከሪያል ማድሪድ ጋር ሲጫወትም የሳካ መመለስ ለአርሰናል ደጋፊዎችም ጥሩ ተስፋን ይሰጣል ተብሎ ነው የሚታስበው። ዌስትሃም ዩናይትድ ከፕሪሚየር ሊግ ሊወርዱ ቅርብ ከሆኑት ክለቦች በአንዱ ተጫዋቹን ለማስፈረም ፍላጎት አለው። ዌስት ሀም ዩናይትድ ከቀጣዩ የውድድር ዘመን በፊት ቡድናቸውን ለማጠናከር በሚፈልጉበት በዚህ ሰዓት የሳውዝሀምተን ተጫዋቾች አሮን ራምስዴልን እና ታይለር ዲብሊንግን በክረምቱ ለማስፈረም አቅደዋል። አውትላይት ፉትቦል ትራንስፈርስ እንዳስነበበው ከሆነ ዌስት ሀም ዩናይትዶች ሁለቱን እንግሊዛዊያን በክረምቱ ለማምጣት እየፈለጉ እንደሆነ ነው የገለጸው። ሳውዝሀምተን ከወራጅ ቀጠናው ቅርብ ሆኖ አመቱን እያገባደደ ሲሆን በርካታ ቁልፍ ተጫዋቾቻቸው በክረምቱ ይለቃሉ ተብሎ ይጠበቃልና ዌስትሀም ራሳቸውን የአሮን ራምስዴል ከባድ ተፎካካሪ አድርገው እያዘጋጁ ነው። ግብ ጠባቂው ባለፈው ክረምት በ25 ሚሊዮን ፓውንድ ከአርሰናል ወደ ሴንት ሜሪ ቢደርስም በደቡብ የባህር ዳርቻ አስቸጋሪ ጊዜን አሳልፏል። ራምስዴል በሰሜን ለንደን ለጨዋታ ጊዜ ከታገለ በኋላ በሳውዛምተን መደበኛ ደቂቃዎችን ማግኘት ችሎ ነበር። ነገር ግን ክለቡ ከፕሪምየር ሊጉ ሊወርድ በመቃረቡ በክረምቱ ሊለቅ ይችላል። ዌስታሚነትሮች አሮን ራምስዴልን ለአልፎንሶ አሪዮላ የረጅም ጊዜ ምትክ አድርገው እንደሚመለከቱት ነው የሚታሰበው። ሆኖም ግን ተጫዋቹን ለማግኘት ብቸኛው ፈላጊ ክለብ አይደሉም። ቸልሲዎችም ለቀጣይ ውድድር ዓመት የግብ ጠባቂ አማራጮቻቸውን በሚገመግሙበት በዚህ ሰዓት አሮን ራምስ ዴል ላይ ፍላጎት አላቸው። ሌላኛው ወጣት ኮኮብ ታይለር ዲብሊን ከቶተንሃም ሆትስፐርስ እና ዌስት ሃም ዩናይትድ ፍላጎት እየሳበ ነው። የዌስት ሃም ዩናይትድ ፍላጎት በአሮን ራምስ ዴል ላይ ብቻ የተገደበ አይደለም። ከሳውዛምተን በጣም ተስፋ ሰጪ ተሰጥኦዎች አንዱ የሆነው ታይለር ዲብሊንግ ላይ ፍላጎት እንዳላቸው የሚገለጸው የእንግሊዝ ወጣት ከሳውዛምተን አካዳሚ ከወጣት ጀምሮ ከፍተኛ እውቅና ተሰጥቶታል። ነገር ግን ክለቡ ከሊጉ ሊወርድ በመቃረቡ በሴንት ሜሪ የመቆየቱ ነገር እርግጠኛ አይደለም። ቶተናሞች ፊርማውን ለማግኘት ይፈልጋሉ። ለወደፊቱም ጥሩ ኮከብ አድርገው ይመለከቱታል። የክረምቱ የዝውውር መስኮት እየተቃረበ የመጣ ሲሆን ዌስትሃም በወጣትና ልምድ ባላቸው ተጫዋቾች ቡድናቸውን ለማጠናከርም አቅደዋል የሳው ዛምተን፣ መውረዱ እስካሁን የተረጋገጠ ባይሆንም ወደ ሻምፒዮንሺፕ የመውረድ እድላቸው ግን ከፍተኛ ነው። በርካታ ተጫዋቾችንም የማጣት ስጋት አለባቸው። አሮን ራምስዴልና ታይለር ዲብሊንግም ሊለቁ ከሚችሉት መካከል ይገኙበታል። ሊድስ ዩናይትድ የቀድሞ ኮከቡን መልሶ ሊያመጣ ነው። ሊድስ ዩናይትድ ቁልፍ የሆነውን የክረምቱን ፊርማ ለማግኘት ትልቅ መበረታቻ አግኝተዋል። ባለፈው የውድድር ዘመን ከሳው ዛምተን ጋር በተካሄደው የጥሎ ማለፍ ፍጻሜ ውድድር ከወደቁ በኋላ ሊድስ በዚህ አመት ወደ ሊጉ ለመመለስ እጅጉን ጓክተዋል። ስምንት ጨዋታዎች ብቻ የቀሩት ውድድሩ ሊድስ በጎል ተበልጠው በሻምፒዮንሺፑ አናት ላይም እንግዲህ ተቀምጠዋል። ሼፊልድ ዩናይትድ እና በርንሌን ወደ ፕሪሚየር ሊግ የመመለስ ፉክክርም ጠባብ በሆነ ነጥብ እየመሩ ነው። የሊድሶች የዝውውር እቅድ በጥሩ ሁኔታ ላይ እንደሆነ የተገለጸ ሲሆን ሊድሶች በርካታ ፈራሚዎችን ለማግኘት ከአሁኑ እየሰሩ ይገኛሉ። ሊድሶች የቀድሞ ተጫዋቻቸውን ካልቬን ፊሊፕስን በክረምቱ ለማስፈረም እየተመለከቱት ነው። እንደ ቲም ቶክ ዘገባ ከሆነ ሊድስ ዩናይትድ አሁን ላይ በኢፕስዊች ታውን በውሰት ከሚገኘው ከማንቸስተር ተጫዋች ጋር የቃል ስምምነት አለው። ሲቲዎች የሊድስን ፍላጎት ስለሚያውቁ ዝውውሩ ላይም እንቅፋት ሊሆኑ አይችሉም። የክለቡ እንግዲህ የባለቤትነት ቡድንም የ20 ሚሊዮን ፓውንድ ዋጋ ለማግኘትም ለማሟላትም ፍቃደኛ ከሆነ ፊሊፕስ ወደ ሊድስ ለመመለስም ዝግጁ ነው። ፊሊፕስ በዚህ በአንድ ወቅትም በሊድስ ዩናይትድ ወሳኝ ሰው ነበር። በኤላን ሮድ ቡድን 234 ጨዋታዎችን አድርጎ 14 ጎሎችን አስቆጥሮ 13 አሲስቶችንም ማድረግ ችሏል። ፊሊፕስ እንግዲህ አሁን ላይ ለአዲስ ጅምር ጓጉቷል። እናም ስሙን ወዳሳወቀበት ክለብን መመለስ ፍጹም መፍትሄ ሊሆን ይችላል። ሊድስ ዩናይትድ ወደ ፕሪሚየር ሊጉ ለመመለስ እየተቃረበ ሲሆን ፊሊፕስም ነጩን ማሊያ እንደገና መልበስም ደጋፊዎችን የሚያስደስት ነው። ሊድስ ወደ ፕሪሚየር ሊጉ መመለስ የተሳካ ከሆነ በኤላን ሮድን በክረምቱ ፊሊፕስ ሊታይ እንደሚችል ነው በርካቶች የሚያምኑት። አብዱላሂ ዶኮሬ ከኤቨርተን መልቀቁ እርግጥ ሲሆን ኤቨርተኖች ተተኪውን እያዘጋጁ ነው። አብዱላሂ ዶኮሬ በዚህ ክረምት ኤቨርተንን እንደሚለቅ ይጠበቃል። ምክንያቱም ምንም አይነት ንግግር በኮንትራት ማራዘሚያ ላይ እየተካሄደ ባለመሆኑ ሲሆን አማካዩን የሚተካው ተጫዋችን ማስቀድሞ ተገኝቷል። የ32 ዓመቱ ተጫዋች ባለፉት ጥቂት የውድድር ዓመታት ቶፊዎቹን በፕሪምየር ሊግ እንዲቆዩ ማገዝ የቻለ ሲሆን በ2022/23 የውድድር ዘመን ያስቆጠራቸው ጎሎችም ወሳኝ ሚናን ተጫውተዋል። አብዱላሂ ዶኮሬ በዴቪድ ሞይስ ስር ቁልፍ ተጫዋች ሆኖ ቆይተዋል፣ ነገር ግን አሁን ላይ ያለው ውል በሰኔ ወር ያበቃልና በአሁኑ ሰዓት በሳምንት 130 ሺህ ፓውንድ የሚያገኝ ሲሆን ይህም የኤቨርተን ከፍተኛው ተከፋይ ተጫዋች አድርጎታል። አብዱላሂ ዶኮሬ ኮንትራታቸው ከሚያበቁ ስምንት የኤቨርተን ተጫዋቾች ውስጥም አንደኛው ነው። ከነዚህ ተጫዋቾች መካከል የተወሰኑት ኮንትራት ለማራዘም ንግግሮችን እያደረጉ ነው። ኤቨርተኖች በአብዱላሂ ዶኮሬ ውል ውስጥም የአንድ አመት ማራዘሚያን ይጠቀማል ተብሎ አይጠበቅም። ይህም የማሊያዊውን ኢንተርናሽናል በቀጣይ ዓመት አንመለከተውም። የቲም ቶክ ምንጮች እንዳረጋገጡት ኤቨርተን በእድሳት ጉዳይ በአሁኑ ጊዜ ድርድር ላይ አይደሉም። ይህ በሁለት ምክንያቶች የተነሳ ነው። የዶኮሬ ደመወዝ ጥያቄና በአሁኑ ያለበት 32 ዓመት ውድሜ ነው። የኤቨርተን አዲስ ባለቤቶች የፍሬድሪክን ቡድን የቡድኑን አማካኝ ዕድሜ ዝቅ ለማድረግና የደሞዝ አወቃቀሩንም ለማስተካከል ይፈልጋሉ። ይህም በእንዲህ እንዳለ ዶኮሬን በነፃ ዝውውር ለማስፈረም በርካታ ክለቦች ፍላጎት ማሳየት ጀምረዋል። ኤቨርተኖች ቻርሊ አልካራዝን እንደ ጥሩ የዶኮሬ ምትክ አድርገው ይመለከቱታል። ምንጮች ለቲምቶክ እንደተናገሩት ኤቨርተኖች በዶኮሬ ቦታ ላይ የሚጫወተውን ውሰት በጠረበ ባመጡት ፈራሚ ቻርሊ አልካራዝ ደስተኛ መሆናቸው ተረድተዋል። ኤቨርተኖች የአልካራዝን የዶኮሬ ምትክ አድርገው እንደሚመለከቱት ምንጮች ይገልጻሉ። ቶፊዎቹ ስምንት ጨዋታዎችን ላደረገው አልካራዝ 20 ሚሊዮን ዩሮ በመክፈል ከአሳዳጊ ክለቡ ፍላሚንጎ በቋሚነት የማስፈረም ግዴታ አለባቸው። አልካራዝ እስካሁን ስድስት የፕሪምየር ሊግ ጨዋታዎችን አድርጎ ለቶፊዎቹ ሶስት ጊዜ ቋሚ ሆኖ የመጀመርና አንድ ግብም ማስቆጠር ችሏል። የ22 ዓመቱ ወጣት በደጋፊዎች ዘንድም ተወዳጅ የሆነ ሲሆን የውሉ መሰረትም በመርሲሳይድ እንደሚቆይ ነው የሚጠበቀው። በዶኮሬ ጉዳይ የመካከለኛው ምስራቅ በርካታ ክለቦች ለእሱ ፍላጎት ማሳየት መጀመራቸውን ምንጮች ይገልጻሉ። ዶኮሬ ከሳዑዲ አረቢያና ከተባበሩት አረብ ኤሚሬትስ የመጡ ፈላጊዎች እንዳሉት ታውቋል። አልኢቲፋቅ፣ አልቃዲሲያ፣ አልሸባብ፣ አልአህሊ ዶኮሬን ለማስፈረም የሚፈልጋሉ። የቀድሞው የዋት ፈርሰው በቱርክና በጀርመንም አማራጮች አሉት። ሌላ የፕሪምየር ሊግ ክለብም የዶኮሬን ፊርማ ውስጥም ይግባ እንደሆነ እስካሁን ደስ የታወቀ ነገር የለም ይላል ዘገባው። ሜሰን ግሪንዉድ ከሮቤርቶ ዲዘርቢ ጋር ከተጣላ በኋላ በማርሴ ላይቆይ ይችላል ተብሏል። ሜሰን ግሪንዉድ በውድድር ዓመቱ መጨረሻ ኦሎምፒክ ደማርሴን ሊለቅ ይችላል። ምንም እንኳን በፈረንሳይ የመጀመሪያ ውድድር ዘመን ቢያደርግም፣ በሪፖርቱ መሠረት የተጫዋቹ ቆይታ አጠራጣሪ እንደሆነ ታውቋል። ይህ 23 ዓመቱ አጥቂ አሁንም ለፈረንሳዩ ኃያል ክለብ በ28 ጨዋታዎች 15 ጎሎችን ካስቆጠረ በኋላም የፍሬንች ሊግዋን የወርቅ ጫማውን ለማግኘት ፉክክር ውስጥ ይገኛል። ነገር ግን ከቅርብ ጊዜያት ወዲህ በአሰልጣኝ ሮቤርቶ ዲዘርቤ የሚሰነዘርበት ትችት የወደፊት የማርሴ ህይወቱንም ማጠራጠሪ አድርጎታል። በአብዛኛው የውድድር ዘመን ጨዋታዎች የተረጋገጠ ጀማሪ ከሆነ በኋላ ሜሰን ግሪንዉድ ከሎንስ እና ከፓሪሰን ጀርሜን ጋር በተደረጉ ጨዋታዎችም ተጠባባቂ ወንበር ላይ ነበር። በቅርቡ የቀድሞ የማንቸስተር ዩናይትድ ወጣት ከሚጠበቀው በታች ብቃቱን ያሳየ ይመስላል። ሮበርቶ ዲዘርቢም ሲናገር ከኔ በለጠ ለግሪንውድ ክብር ሊኖረው አይችልም፣ ነገር ግን ያ ምንም ለውጥ አያመጣም። ከሱ ብዙ እጠብቃለሁ አሁን እያሳየ ያለው በቂ ስላልሆነም የበለጠ መስራት አለበት። ኮከብ የመሆን ፍላጎትን ማሳካትም ከፈለገ ወጥነት ያለው የበለጠ ቆራጥ መሆንም አለበት። ያለበለዚያ እኛ እንደ ቡድን ሁሌም በተለያየ ዘይቤ ስለምንጫወት፣ ለግሪንውድም ነገሮች ሊከብዱት ይችላሉ በማለት ከቀናት በፊት ተናግሮ ነበርም። የአርኤምሲ ጋዜጠኛ ፍሎሪያን ጀርመን እንግዲህ በ ቢኤፍኤም ማርሴ በኩል እንዳለው ሜሰን ግሪንዉድ የአሰልጣኙን ምክር ካልተቀበለም ወደ ማርሴ መውጫ በር ሊያመራ ይችላል። ትልቅ ለውጥን ሊያመጣ የሚችል ተጫዋች ነው። ነገር ግን በታማኝነት ምላሽ ካልሰጠ በዚህ ክረምት ስለ ግሪንዉድ መልቀቅም ጥያቄዎች መሰማት ይጀምራሉ። የግሪንዉድ እና ዲዘርቢ ግጭት የታወቀ ነው። ዲዘርቢ ግሪንዉድ ማምጣቱን ይታወሳል። ስለሆነም ደግሞ የተጫዋቹ ምላሽ የተሻለ መሆን አለበት። የቅርብ ጊዜ ሪፖርቶች እንደሚያሳዩት ዲዘርቢና የማርሴ አመራሮች በተጫዋቹ አመለካከትና ጥረት ማነስ እየተሰላቹ ነውም ተብሏል። የማርሴ አጠቃላይ ጨዋታዎች የመቆጣጠር አዝማሚያን ከግምት ውስጥ በማስገባት ለቡድኑ በሚያደርገው አቅምና ባለው አስተዋጽኦ መካከልም ትልቅ ክፍተት እንዳለ መታሰቡን ነው ዘገባው እያሰፈረም አሁን ላይ የሚገኘው። ውድና የተከበራቸው ቤተሰቦቻችን ለዛሬ ከሁለተኛው የዩትዩብ ቻናላችን የያዝንላችኋል አበይት የስፖርት ጉዳዮቻችን እነዚህ ነው የሚመስሉት ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድረግ ያለው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ነው የሚሆነው። ስላደመጣችሁኝ ከልብ አድርገ ያመሰግናለሁ። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በምሽቱ ፕሮግራማችን ዳግም ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኝላችሁ